ዩ ሙሙ ምን ያደርግልናል? ኛ አንቺ እዩ እዛ፣ አንቺ ጭልፊት ምን ትመስላለች? ደሞ ደጋግማ ትጽፋለች እና የሰው እሙሙ ምን ያደርግልናል? እኛ የምናየው እዚህ ምን ትመስላለች? የማን ሙሙ ኖው ትላለች ደግሞ እና አታይም? እንደ የራስሽ እኔ ምን አገባኝና ነው የሰውን ማየው። ጭልፋ ምን ትመስላለች እቺ ደግሞ። ማነው ግን እነዚህን ሴቶችን ፈቶ የሚለቅብን? ከማን ወይ እንደ የምትመጡት ዘንድሮ ደሞ እንደ ጤነኛም ቲክቶክ አራጣን እኮ ገብርኤልን እና እኛ ምን ያደርግ ለምን ጎግር ላይ ጎግል ላይ ሰርች አታረግ የሚሄደሽ እኛ ምን አገባን ሙሟን ሰርች አድርጉ ትለናለች ምን ያደርግልናል እ ሰው አረ ተው ግን እራሳችሁን አክብሩ አረ ተው ሴቶች አረ ኔቨር ጊቫፕ ደህና ነሽ አንቺ ዘንጭ እናቴ እረ ተው እች እራሳችሁን አክብሩ። ስለ መዳን ያለምንለምናችሁ ተው። እረ ክብረ ቢሳት ሆኑ ጭ እንግዲህ፣ ምን ነው ሸዋ ቲክቶክ ላይ ስተጨማለቃችሁ? ምን ነው ሸዋ። እኔ ያ ድርድ ወዲያ በሉልኝ። ምን እዚህ እንዴ ሰው የወጣበትን እንኳን ለማላገጥ ይሄዳል። እንደ ምን የወጣህበት ነው። ምን ታካብዳለህ? እያንዳንድ የወጣህበት ምን ይመስላል? ይሄ ወርቅ እኮ ነው። ወርቅ እዩ ነው። ወርቅ ወርቅ እኮ ነው። እንዴ ተጨነቅን እኮ ጋይስ። እዚ ምኒድ ሙሙ፣ እዚ ምኒድ ሙሙ። ደሞ ማን ነው ሙሙ ብሎ ያወጣ እኛም ከህይወታችን ጋር ምን አገናኘው? እኛ ምን አገባን? ከፈለጋችሁ በቢቢሲ ልቀቁት። ምን አገባን? ወርቅ እኮ ነው። እንዴ የወጣህበት እኮ ነው። እያንዳንድህ ማለት ነው። ወደ ሳይሆን በግድ እንዴ ምን ነው? ተጨነቅን እኮ ቲክቶክ ተጨናነቀ። እም ይላል ሰው ሁሉ ያሁላ የት አባታችን እንሂድ? እዲ ለእናንተ ስንል የት እንሂድ? የት እንሂድ? አረብ ለቀልድ ይጠቀምበታል ቲክቶክን፣ ፈታ ይልበታል፣ ይሳሳቃሉ። የኛስ ዛሬ ስናድር ሰረቀ፣ ዛሬ ስናድር እምሙ፣ ዛሬ ስናድር ይሄ ተጣላ፣ ዛሬ ስናድር እርዳታ ኤዝ እንደዚህ ስንሆን እርዳታ፣ ደሞዛችን ሲደርስ እርዳታ፣ በየቀኑ በየቀኑ ችግር ችጋር አሙላ ከችግር አትወጡም። በጅ እስቲ ፈታ እንበልበት። በቃ ዘና በሉ፣ ስ ፈታ በሉ። ኖሯችሁም አልኖራችሁም ፈታ በሉ። ዝም ብላችሁ ፈታ በሉ። ስ ይህ ወይ ነ ምነው? እኔ ኑሮ የራሱ ያጨናንቀኝ አንሶኝ ደግሞ በቲክቶክ ልጨናነቅ እንዴ? ምን አስጨነቀኝ? የራሳችሁ ጉዳይ አቦዛው ተባላ ዘንዱ ወንዱ ልመና ፋሽን ሆነ ልመና ፋሽን ሆነ ሀቢብቲ እያንዳንድሽ መዳም ቤት ተጠግረረሽ ስሪና ለሌላ እርጂ እሷ በአካውንቷ አንድ ሚሊዮን አላት አንቺ ችጋራም ከችጋራ ለጣሽ ሰውን ትረጃለሽ አንችን ብሎ እርጂ ምን ነው እሷ ተጨነቅን እኮ ፋሽን አረጋችሁ ስራ አረጋችሁ እኮ ጀግንነት አረጋችሁ ልመናን በተለይ ልመናን እርዱ አታፍሮ ነውር እኮ ነው፣ ገብርኤልን። ነውር እኮ ነው ልመናር፣ ነውር እኮ ነው ነውር፣ ገብርኤልን። ነውር እኮ ነው። ሰው ከታመመ ሕይወቱን ለማትረፍ ይለምናል። እናንተ ግን በአካውንታችሁ ብር አስቀምጣችሁ የምትለምኑን ምድረ ችጋራ ሙላ ማለት ነው። ተነጋግራችሁ ተመካክራችሁ የመጣችሁ እዚህ የምትሰርቁን እኛን ማለት ነው። ነውር እኮ ነው፣ ማርያምን። ልመና እኮ ነውር ነው። እንዴ በቀን አንዴ በልቶ የሚውለው መለመን አቅቶት ነው ነውር ስለሆነ ነውር አታቁም እንዴ ረብስማ የዘንድሮ ቲክቶክማ ነውር አታቁም በነገራችን ላይ እርዳታ ተሰብስቦላችሁ ራሱ በአካውንታችሁ አምስት ሚሊዮን ቢኖራችሁ ድንግልን ነው አትኖሩበትም የሰው ገንዘብ ነዋ የሰው ገንዘብ ነው። እጅ ኑሮ እግሩ ኑሮ የሰውን ገንዘብ እየበላክ መቼ አልፍልሃል? ችጋራም ከችግርም አትወጣ። አንቺ የመዳም ኩሽና አናትሽ ለአላርሚ ውጭ አንቺ ሰው እርጅ የሚረዳሽ ሰው ትፈልጊያለሽ። ምን ትመስላለች? እናት መቼም ሰው አትሆንም። መቼም ይሄ ይሄ መዳናይ ንዶቻ ጨነቀን እኮ ዝም አሁን ይይ ፀጉሬ ቦታ ካለ ሂዳችሁ ነው። ፀጉሬን እስከምፈታ እዚሁ ነኝ። ደግሞ ጌም እኮ ነው ጌም። እኔ በነገራችን ላይ ተቃዋሚ አይደለሁም፣ ግን ደግሞ እንደ ሀሳብ ግን ጌም ስትጫወቱ ማለት ነው አሁን አሁን ቤቢና ቤቢና ኮይን ለምሳሌ አሁን የሁሉንም ሪኮርድ እያደረጉ ምን እያሉ ስንቶቹን አስታርቀዋል፣ ስንቶቹን አጋጅተዋል፣ ስንቶቹን በፍቅር አኖረዋል። ስለዚህ ጌም ቢጫወቱ ችግር የለም። ግን ሌሎቻችሁ ኤርትራ ጋ ኢትዮጵያ ስትጣላ ከኤርትራ ጋ ትትጋጠማላችሁ፣ ጌም አማራና ኦሮሞ ሲጣላ ኦሮሞ ከአማራ ጋ ጌም ትጋጥመል፣ ምን ነው መትረየስ ደቅነን ነው የምንጋጠመው አላችሁ። ሳ ለምን እዛ ለምን እዛ አትጋጠሙም? እዚህ እዚህ እኮ ጌም ነው፣ ፕሌይ በን መኒ ነው። መጋጠም ከፈለጋችሁ እዛ ጫካ ኢትዮጵያ ከኤርትራ ጋር ስትጣላ መታችሁ። እዚህ ኢትዮጵያ ለኤርትራ ጋር እዚህ ጌም የምትጫወቱብን የምትሰጡት ናችሁ። ጅል ጅል ናችሁ የምትሰጡ ጅል በጅም ሰዋቶ የተቸገረ ሰው አለ ሃቤቤ እሱ ነው ርስቅ የሚሆንልን ይሄ ይኸው ሰተህም ትበላለህ። እኔ እኔ ግርም ነው የሚለኝ፣ ደግሞ ጌም ሲጫወቱ ወይ ኦሮሞ እና አማራ ነው። እኔ እኮ ሌላ አይደለም ወይ ኦሮሞ እና አማራ ነው፣ ወይ ደግሞ እየተጣላ ሰው ነው ግን፣ ወይ ደግሞ ኦሮሞና ኤርትራ ይሆናል፣ ወይ ደግሞ አማራና ኤርትራ ይሆናል፣ ወይ የሆነ ነገር ይሆናል። እየተጣላ ሰው ነው ግን መሆን ያለበት።

ምኑ አውዬ እውነቱ እውነቱን ነዋ የምናወራ ካወራ እውነት እውነቱን የማወራ ካልብለዚያ መተው ነው ምንድን ነው ማሽቃበጥ እኔ በጣም ተጫዋች ነኝ ግን የወንድ መጫወች አይደለሁም በጣም ጽድት ያልኩ ነኝ ምናምን ኩሩ ነኝ መሬ ምን አንቺ ቆንጆ ነኝ ልዕልት ነሽ ብለሽ ራቁትሽን ከምትሄጂው በላይ በጣም ራሴ እንጠብቃለሁ። እኔ እንደዚህ ምናምን እንትን አለለም። ብዙ ይግባችሁ። በነገራችን ላይ በንግግሬ ውስጥ ቁም ነገር ጣል የማደርገው እንዲገባችሁ ስለምፈልግ ነው እንጂ መጫወቱንም እናቅበታለን። ስድቡንም ከፈለግን እናቅበታለን። ከፈለግን ቁም ነገሩንም እንችልበታለን። እንደፈለግን መሆን ይቻላል። ገባችሁ? አንዳንድ ጊዜ በጨዋታ መካከል ቁም ነገር ትማራላችሁ ምናምን እንደዛ ነገር ነው፣ ግን አሁን ከእናንተ ጋር ለማውራት ግዴታ ውሃ ያስፈልገኛል። ካለበዛ ማይቻል ነው፣ ዘንድሮ ነው። እኔ የምለው ጋይስ፣ እንደኔ የታዘባችሁ አላችሁ? የማሂ እናት ግን ቦምብ ናቸው። ዚዮማር ነገር፣ እንደኔ ያየ ሰው አለ? የማሂ እናት ማ እንዶ! እውነቴን ነው የምለው፣ ተጋጥሙ የሚባል ቦምብ ዚዮማር ነ ረረረረረ እንእንደኔ እንደኔ ያየሱ አለ? ኧረ ይመቻቸው። ወይኔ መድሐኒዓለም የኔ እናት እናት እኮ እንዲያታወራም እኮ እንደው እኮ ወይ የኔ እናት እንደው አይ ሰጅገረ ነው እኮ ዘንድሮ። ሀሜት ጀመርሻዊ እና ታዲያ ድሮስ ቢሆን ደግሞ ቲክቶክ ላይ መትላናማ ነው እንዳሁም እናማለን ማንን? እንማ ሚዲያ ነው ማ የምን አባሽ ማማት ነው? ምን አሉ አላየንም። ኧረ አይታችኋል እናቴ። ኧረ አይደለም ር ይመቻቸው፣ ይመቻቸው ሀቢብቴ ይመቻቸው። አረብ ሀገር ቆይተዋሉ እኔ እንደተረዳሁት ከሆነ አረብ ሀገር ቆይተዋሉ። አረብ ሀገር ሰርተዋል አይደል? ጋይዝ ወሽመጤ ተቆርጠዋል። እኔ ራሱ መስዬ ወሽመጤን ነው የቆረጡት። የማሄናትማ ወሽመጤን ቁርምጥ ነው ያደረጉት። እኔ ወሽመጤ ያኛው አልቆረጠኝም ነበር። የማሄናት ግን ወሽመጤን ቁርጥ አድርገውን ያስቀመጡን ማለት ነው። እንዴ አረብ ሀገርማ ሰርተዋሉ እናቴ። ቅልጥ ያሉ ናቸው። ደሞ ውስጣቸው እሳተ ነበልባል አለ የሆነ የሚከነክናቸው ጉዳለ፣ ወይ ብር ሰርቃቸዋለች፣ እነሱንም እነሱንም ደፍታቸዋለች። ገብሪ የሆነ የታመቀ ሆነ የሆነ አለ አደለ፣ የሆነ ነገር አለ። የሆነ ነገር ማለት ወይ ብር ሰርቃቸዋለች፣ እነሱንም ወይ የሆነ ነገር አድርጋለች እንጂ እናት ልጇናት ከስማሪ ብሏ ወይኔ መዳን እርር ዋደው መሰለኝ። አንጀታቸው እርር ብሏል። እንዶ ቤት አባሽ ነው እንዶ ደስ ያላቸው ነው የሚመስለኝ። አስራ አራት አመት ሰርቷል ባህሬን። አዎ እኔ ደላላ ነው የሚመስሉኝ ሳስቡ እዛ ስቡ ደለ ነው መስሎኝ። ኧረ የኔ እናት ይመችሁት፣ ይመችሁት። እናንተ ግን እውነት አድርገ እኔ እኔ አልዋሽም ገብርኤልን። እኔ አሁን የያዝኩት ውሸትም አለ የተናገሩት እውነትም አለ። ሀፋፍ ነኝ እኔ አልዋሻችሁም። እውነትም አለ ሀሰትም አለ። የሆነ የተደበቀች ነገርም አለች የተምታታች ማለት ነው። እንዲ የሆነች ቡክት ያለች ትንጥዬ ነገር አለች፣ የሆነ ያልተወራች እውነት አለች ይመስለኛል። እንደዛ ነው እኔ የሚሰማኝ። አትናገሪም? ምኑን እያወሩ አይደለም? እንዴ፣ እያወሩ አይደለም። እኔ ማንንም አልደግፍም ቲክቶክ ላይ ማርያምን፣ የማንም ደጋፊ አይደለሁም። የራሴ ደጋፊ ብቻ ነኝ። የራስ ደጋፊ ነኝ። እኔ ማንም ደጋፊ አይደለውም። ግን እውነት እውነቱ ነው የምናወራው ሦስቱን ባራሪ መስዬ አልገባኝም ማሬ ውይ አንቺ ማማት ጀመር። እኔ ልክ ልክሽን እየነገርኩሽ ነው። ለንዳንች አይነቱ ማለት ነው፣ እሺ፣ እንጂ እኔ ሲጀመር ግልጽ ነው፣ ግልጽ ነው። ሀሜት አይደለም ይሄ፣ ልክሽን ነግርሻለሁ። ስለ አንቺን ባቅኔ ችግር የለብኝም። ምን ማንንም እኔ እስሬ ማስቀምጥ ምፈራው ሰው የለኝም። ማንንም ታውቃላችሁ። በጣም ደስ ከሚለይ ነገሮች ምንም ደምታም የለኝ ማሪማሬ ቲክቶከር ነሽ ምነሽ? እኔ ምን አገባኝ? ከኔ ህይወት ጋር ምን አገናኝ? ቲክቶከር ስለሆንሽ ምናምን እንደባበቅልሽ ስለሆንሽ ነው። አታውቂኝም ማለት ነው ማነኛልች? ደግሞ አዊ ዲዛይን እባላለሁ ካላወቅሽኝ እወቂ፣ እሺ። ዱባይ ኤሜሬት ውስጥ ማለት ነው አሁን ስምንተኛ አመት ይዣለሁ፣ እሺ። ነዋሪ ነኝ ኦሬዲ በቃ መኖር ኦሬዲ እዚሁ ነው አገሬ ማለት ትቻለሽ የምሸጠው አበሻ ቀሚስ ሽፎን ምናምን ነው እሺ አንቺ ነው ሳሱ ብምውለው ካላወቅሽኝ ወቅኝ እሺ ጭልፋ ሆሆሆሆና አንዳንዶች ደግሞ ምን ትመስላለች ጎንፎ በጣም ወፈርሽ ሰርቼ ነው ማሬ ሰርቼ ነው ሰርቄ አይደለም ሰርቼ ነው በወፍርም ችግር የለም እሺ። በነገራችን ላይ ሰው ልጅን የምትንቁ ሰዎች ከዛ ሰው በታች ናችሁ። ዩ ነው ከዛ ሰው በታች ናችሁ። የሰው ልጅ አይናቅም። በራሱ ውብና ቆንጆ በራሱ ማለት ነው። እልል ያለ ለራሱ የሚኖር ለራሱ ተፍጨርጭሮ የሚኖር ሰው በራሱ ጀግና ጎበዝ ነው። ማንም እዚች ምድር ላይ ከማንም በታች የለም። ከማንም በታች ማለት ሰውን የምትንቁ ሰዎች ደግሞ ከዛ ሰው ትንሽ ናችሁ፣ ከእግሩ በታች ይኸው ነው። ምክንያቱም ሰው ሰውን ሲንቅ ራሱ እየተናቀ ነው። ልንገርሽ ብዬ ነው እኔ ኖረሽም አልኖረሽም ገንዘብ ቢኖርሽ ለራስሽ ነው። ቆንጆ ብትሆኚ ለራስሽ ነው ቁመና ቢኖርሽ ለራስሽ ነው። ብትለብሺ ለራስሽ ነው። ለሀዊይ አይደለም አይ ዶን ኬር አይጨንቀኝም። እኔ ስላንች አገባኝ ነ ምትኖሪ ለራስሽ ምትበይ ለራስሽ ደና ነገር ካል ለራስሽ የምወድሽ ሰው ስለሆንሽ ብቻ አለ ቀራት ነጥብ ማንን መላሽ ቃልጥም እዛ ማሬ ልክሽን ነው የምነግርሽ ነው። ብሎክ አርጋቸው ብሎ ካረግናቸው ማኬት ይማራሉ። እናስተምራቸው እንጂ ወይም አሬ ማን ጠራ? ወይኔ መድኃኒዓለም ቁጭ ብለን እንዲህ ቤተሰብ ስትቆጥል የነበረው ናችሁ። አንተ ቁጭ ብለን እንዲህ ስትቆጥል ነበረው። ማርያም በል፣ አምላክ ድረሺ። ሄድ ከሳለ ብሩ ውሰድ ስልኩ ተበላሽቶበት ሞባይል ቤት ሰጥቷል፣ እና እንዴት እንደጨነቀው ያለ ስልክ እኮ አንችልም። ፎሎ አድርጎኝ ይመልሳለሁ። ይደክም ቻለ። እያረፍሽ እያረፍ ነው ማሬ። ቆይስቲ አሁን ጸጉሬን እየፈታው ነው። ላይ ደርሻለሁ። በወሬ በወሬ እየጨረስኩ ነው። ጸጉሬን ፈትቼ አልወለድኩም። እሺ ወለርች እያያችሁኝ ወለርች የምትሉኝ ነገርስ እኔ በጥቅም የተሞላ መውደድ አልወድም በማንነት የወደዱኝ ምንም ባደርግ ምንም ከነውለት የወደዱኝ ካለብለዛ ተዋት ትወደዱኝ ይሄ መውደድ አይደለም ይሄ ዝም ብሎ ነው ያይን ፍቅር ነው መሲሻል ማሬ ደህና ነሽ የመጀመሪያ ልጅሽን ስትወልድ እንዴት ነበር? እሱን ተይ፣ መቻስብ ደክምሻል፣ ዝምበይ እኔ እኮ እኔ የምታዙኝ ነገር የሚያዘኝ ሰው አልወድም። እኔ ዝም በይ ደክምሻል፣ እንትን በይ እንትን ይልሻል አትበሉኝ። እኔ ራሴን አውቃለሁ። የሆነ ሰውን የምታዙ ትእዛዝ አለ። እኔ የሚያዘኝ ሰው አልወድም። ሀዊ ወለደች፣ ሀዊ አልወለደችም አለች አለች ተኝታለች። የድሮ ሀዊን ግን አይታችኋታል? የኔ ፍቅር የኔ ማር መልካ ቅዱስ ሩፋኤል አመሰግናለሁ። እትያት ምችግር አለሁ ማንን በጊዜ ወልዳለሁ። ግን በቃ ልግባ ወይ ላይቭ አልግባ? ይቅርብኝ፣ ላይቭ አልግባ ይቅርብኝ። ወይ የእናንተን ጥያቄ የምመልስበት ሰዓት ሲደርስ ልግባ። ላይፍ አይቆራረጥማ ጋይዝ። ይቆራረጣል አይቆራረጥም የምትሉ ከሆነ አዎ በሉ። ገደል ግቢ ሮቤል ወይ፣ እኔ ገደል አልገባም። አንተን ነው እንጂ የምከታው ገደል ግቢ? እንዴት ይለኛል? ይሄ ጭልፋ ጎንፎራስ ምን ይመስላል? ከታሃለው እንጂ እኔ አልገባም። ይሄ የሆነ ጨው ጋራ በሽተኛ የሆናችሁ ሰዎች አላችሁ። አንዳንድ ሰው ደግሞ ምን ይመስላል? አንተ የብድር ልጅ ነህ፣ ብድር ነህ አንተ በብድር ነው የተወለድኩ። እኔ የምናደድ መስሏችሁ ነው። እኔ አልናደድም። እኔ አሁን ጸጉሬን ተፈ